ይህ አሌታ ቲቪ ነው። የሰዓቱን ዜናዎች ይዘን መጥተናል፣ አበይት የሆኑትን በቅድሚያም ኢራንን ባናኮላሻት ኖሮ ኢትዮጵያ ላይ ችግር ትፈጥር ነበር አሉ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ። ኢራን ከእንግዲህ ከተባበሩት መንግሥታት ድርጅት ጋር በፍጹም አትሰራም የሚል ውሳኔ ካቢኖ አሳለፈ። ሰባት የእስራኤል ወታደሮች ጋዛ ውስጥ ተገደሉ። ትራምፕ አወዛጋቢ መግለጫ ሰጥተዋል። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። ወደ ዜናዎቹ አመራን። ሰላም ዲኤም ሲሊልስቴክ እስከ ሁለት ሚሊዮን ብር የመጨረሻው የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታዊ ለፊላ ቤት ዲዛይን የተሰራው እጅግ መላክ እይታ ያላቸው ሲሆኑ ፐርሰንት ቅድመ ክፍያ ብቻ እንሆ ያለን ነው። ባለ አንድ መኝታ ከሰባ ሁለት ካሬ ጀምሮ፣ ባለ ሁለት መኝታ ከ105 ካሬ ጀምሮ፣ ባለ ሶስት መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60 ፐርሰንት የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህ በከተማው ላድ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባነው ስልክ ይደውሉ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እኛ በፍጥነት ኢራን ላይ ወስደን ባናኮላሻት ኖሮ ኢትዮጵያ ላይ አደገኛ ችግር ትፈጥር ነበር አሉ። ከዚህ በፊት ኢራን ምናልባትም በጅቡቲ የሚገኙ የጦር ሰፈሮች ላይ እርምጃ ልትወስድ ትችላለች የሚል መረጃ መውጣቱ ይታወሳል። ሀሌታ ቲቪ እኛም በዚህ ጉዳይ ላይ ውይይት አድርገን ይህ ነገር አሳሳቢነቱ ምን ያህል ነው ብለን ዘግበን ነበር ባለፈው ሳምንት። ይሁንና ቤንጃሚን ኔታንያሁ በቲዩት ባደረጉት መሰረት እኛ ቀድመን ኢራን ላይ እርምጃ ባንወስድና ባናኮላሻት ኖሮ ኢራን ኢትዮጵያ ላይ ከፍተኛ አደጋ ትጋርጥ ነበረ ብለዋል። እናም ብዙዎች ምናልባትም ጅቡቲን የመምታት እቅድ ነበራት ማለት ነው። ጅቡቲ ደግሞ የኢትዮጵያ ብቸኛ መጠቀሚያ ወደብ ነው። ስለሆነም ኢትዮጵያ ልትጎዳ የምትችለው በዚህ ምክንያት ነው የሚሉ አስተያየቶች እየተሰጡ ይገኛሉ። ቤንጃሚን ኔታንያሁ ግን ዝርዝር መረጃ ከመስጠት ተቆጥበዋል። የኢራን ፓርላማ ከተመድ የኑክሌር ተቆጣጣሪ ጋር ሀገሪቱ መተባበር እንድታቆም ድምፅ ሰጠ። የኢራን ፓርላማ ከተባበሩት መንግስታት ድርጅት የኑክሌር ተቆጣጣሪ ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ በሀገሪቱ የሚኖራት ትብብር እንዲቆም የሚያግድ ድምፅ መስጠቱን የሀገሪቱ መንግስታዊ ሚዲያዎች ዘግበዋል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ እስራኤልና አሜሪካ በኢራን የኒውክሌር ይዞታ ላይ የፈጸሙትን ጥቃት ለማውገዝ ፈቃደኛ አልሆኑም በማለት የኢራን ፓርላማ አፈጉባኤ መሐመድ ባጋሪ ተናግረዋል። በዚህም የኤጀንሲው ዓለም አቀፍ ተአማኒነት ለሽያጭ ቀርቧል ነው ያሉት። አፈጉባኤው የኢራን የኒውክሌር ባለሥልጣናት የሀገሪቱ የኒውክሌር ማብለያ ይዞታዎች ደህንነት እስኪረጋገጥ ድረስ ከኤጀንሲው ጋር ያለን ትብብር ይቆማል ነው ያሉት። አክለውም የኢራን ሰላማዊ የኑክሌየር መርሃ ግብር በፈጣን ሁኔታ አሁኑኑ መከወን ይጀምራል፣ ይሳለጣል ብለዋል። በፓርላማ የተሰጠው ድምፅ ተምሳሌታዊ ሲሆን፣ ውሳኔው ፖሊሲ እንዲሆን በኢራን መንግሥት ባሉ ከፍተኛ ባለሥልጣናት መጽደቅ ይኖርበታል። ከአውሮፓውያኑ 1970 ጀምሮ 191 ሀገራት የኑክሌር የጦር መሳሪያ ስርጭትና መስፋፋትን ለመከላከል ያለመውን ትሪቲ ኦን ዘ ኖን ፕሮሊፈሬሽን ኦፍ ኒክሌር ዌፐንስ የተሰኘውን ስምነት ፈርመዋል። አምስት ሀገራት አሜሪካ፣ ሩሲያ፣ ዩናይትድ ኪንግደም፣ ፈረንሳይና ቻይና የኑክሌር የጦር መሳሪያ እንዲኖራቸው ተፈቅዶላቸዋል። ለዚህ ምክንያቱ ስምምነቱ ስራ ላይ ከመዋሉ በፊት የኑክሌር የጦር መሳሪያ ገንብተው ሙከራ በማድረጋቸውና በመረጋገጡ ነው። በእስራኤል ጥቃት ተገደሉ የተባሉ ሶስት የጦር መሪዎች የኢራን የድል በዓል ላይ መገኘታቸው ለኢራናውያን ደስታን እንደፈጠረ ነው። በእስራኤል ጥቃት ተገደሉ የተባሉት ሶስቱ የኢራን የጦር መሪዎች የኢራን የድል በዓል ላይ ከህዝብ ጋር ሲያከብሩ መታየታቸውን አናዶሉና ሌሎች ዓለም አቀፍ የመገናኛ ብዙሃን መዘገባቸው ይታወሳል። እስራኤል ከሰኔ አስራ ሶስት ጀምሮ የኢራን የጦር ጄኔራሎችን መግደሏን ያስታወቀች ሲሆን ሦስቱ የኢራን የጦር መሪዎች ኢራን የድል በዓሏን ስታከብር ከሕዝቡ ጋር በመገኘት አክብረዋል። ከዚህ ውስጥም አንዱ የሆኑት የእስላማዊ አብዮታዊ ጥበቃ ኮርፕስ ቁድስ ኃይል አዛዥ ብርጋዴር ጄኔራል ኢስማኤል ካአኒ በዓሉን ከህዝብ ጋር ማክበራቸውን የኢራቅ የሀገር ውስጥ ብዙሃን መገናኛ ዘግበዋል። የኢራን ታሳኒም የዜና አገልግሎት የተለጠፈውን ቪዲዮ ከአኒ በዝግጅቱ ላይ ከተሰበሰቡት መካከል ሆነው አሳይቷል። ኤጀንሲው በኤክስ ገጹ ላይ የቴህራን የድል በዓል ላይ ጀግናው ተገኝተዋል ብለዋል። በዚህ ወር መጀመሪያ ላይ የኒውዮርክ ታይምስ ጋዜጣ ቃኒ በእስራኤል ጥቃት ከተገደሉት የኢራን ጦር መሪዎች መካከል አንዱ እንደሆነ ዘግቦ እንደነበር ይታወሳል። በተመሳሳይ የወቅቱ የመከላከያ ሚኒስትርና የአየር ኃይል አዛዥ የነበሩት ብርጋዴል ጄኔራል አዚዝ ናስር ዳሄም በሰኔ ወር መጀመሪያ ላይ በመከላከያ ሚኒስቴር ላይ በተፈጸመው የአየር ጥቃት ተገድለዋል ተብሎ የነበረ ቢሆንም በህይወት እንዳሉ አሁንም በስልጣን ላይ እንደሚገኙ ታሳኒም የዜና ወኪል ዘግቧል። የአያቶላህ አሊ ካሜኒ ከፍተኛ አማካሪና የደህንነት ዋና አማካሪው አድሚራል አሊ ሻማኒ እንደ ኤሮፓ አቆጣጠር ሰኔ 13 2025 በእስራኤል አየር ጥቃት መሞታቸው ከተነገሩት መካከል አንዱ ነበሩ። አድሚራል አሊ ሻምካኒ በድል በዓል ላይ በመገኘት ደግሞ በሕይወት መኖራቸው ታይቷል። ይህ ደግሞ አብዛኞቹን ኢራናውያን አስደስቷል። የአሜሪካ ጥቃት የኢራን ኑክሌር ይዞታዎችን እንዳላወደመ የደህንነት ግምገማ ማሳየቱ በትራምፕ ውጤትና እንዲሁም በዚህ ዘገባ መካከል ልዩነት ፈጥሯል። አሜሪካ በኢራን ላይ የፈጸመችው ጥቃት የኑክሌር ማብለያ ይዞታዎችን እንዳላወደመ አሜሪካ መከላከያ ማዕከል ፔንታገን የደህንነት ግምገማ አሳይቷል። ግምገማው ጥቃቱ የኢራን የኑክሌር መርሃ ግብር ምናልባት በወራት ብቻ ሊያስረዝመው ይችላል እንጂ ምንም የደረሰ ጉዳት የለም ይላል። ኢራን ያበለጸገችው የዩራኒየም ክምችት አሜሪካ ቅዳሜ ሰኒያ 14 2017 በፈጸመችው ጥቃት አለመውደሙን የሀገሪቱ የመከላከያ ደህንነት ኤጀንሲ ግምገማን የሚያውቁ ምንጮች ለቢቢሲ የአሜሪካ ጋር ሲቢኤስ ተናግረዋል። ዋይት ሃውስ በበኩሉ ይህ ፍጹም የተሳሳተ ግምገማ በማይረባ የደህንነት ማህበረሰብ ሾልኮ የወጣ ነው ሲል ውድቅ አድርጎታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው የኢራን የኑክሌር ይዞታዎች ሙሉ በሙሉ ወድመዋል በማለት በድጋሜ አጽንኦት ሰጥተዋል። በታሪክ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች መካከል አንዱ የሆነውን ይህንን ስኬታችንን ለማዋረድ በሚዲያዎች የተከፈተ ዘመቻ ነው ሲሉ ዶናልድ ትራምፕ እንደማይቀበሉት ተናግረዋል። እነዚህ ሁለት ሀሳቦች እርስ በርሳቸው እየተጣረሱ ይገኛሉ። ፕሬዝደንት ዶናልድ ትራምፕ በሄግ በተካሄደ የኔቶ የመሪዎች ጉባኤ ላይ ደግሞ በሰጡት መግለጫ በኢራን የኑክሌር ተቋማት ላይ የተሰነዘረውን የአሜሪካ ጥቃት በሁለተኛው የዓለም ጦርነት ወቅት ጃፓን ላይ ከተጣሉት የኑክሌር ቦምቦች ጋር በማነጻጸር ከፍተኛ ውዝግብ አስነስተዋል። ፕሬዝደንቱ ንግግራቸውን የጀመሩት በኢራን የኑክሌር ፕሮግራም ላይ የተፈጸመውን ግዙፍና ትክክለኛነቱን የጠበቀ ጥቃትን በማወደስ ነበረ። በምድር ላይ ይህንን ሊያደርግ የሚችል ሌላ ጦር የለም። እናም አሁን ይህንን አስደናቂ የአሜሪካ ኃይል ማሳያ ለሰላም መንገድ ጠርጓል፣ ነው ያሉት ዶናልድ ትራምፕ። ትራምፕ በልበ ሙሉነት ጦርነቱ አብቅቷል፣ ከዚህ በኋላ እርስ በርስ የሚፈላለጉ አይመስለኝም በማለት ግጭቱ ሙሉ በሙሉ መቆሙን ተናግረዋል። ይህንን እርምጃ የዩናይትድ ስቴትስ የወሰደችው ኢራን የኑክሌር ጦር መሳሪያ እንዳይኖራት ለመከላከልና አሜሪካን የማስጠንቀቂያ አቅሟ ተአማኒነት በድጋሚ እንዲረጋገጥ ለማስቻል ነው ብለዋል። ፕሬዝደንቱ በንግግራቸው መሃል ጥቃቱን ከሂሮሺማና ናጋሳኪ ጋር በማነጻጸር ድርጊቱ ረጅምና ደም አፋሳሽ ሊሆን ይችል የነበረውን የመካከለኛው ምስራቅ ጦርነት ባጭሩ ቋጭቶታል ታሪካዊ እርምጃም ነው ብለዋል አንቆለጳጳሰው። ዶናልድ ትራምፕ በሄግ የሰጡት ንግግር በዓለም ዙሪያ ግን ከፍተኛ መነጋገሪያ ሆኗል። አስተያየት ሰጪዎች እንደሚሉት በሺ የሚቆጠሩ ሰላማዊ ዜጎችን የጨረሰውን የኑክሌር ጥቃት ከተወሰኑ ኢላማዎች ጋር ከተፈጸመ የአየር ጥቃት ጋር ማነጻጸር ታሪካዊ ስህተት ከመሆኑም በላይ የሁኔታውን አሳሳቢነት ያዛባዋል። ይህ ንጽጽር በኔቶ አባል አገራት መካከል መደናገጥ የፈጠረ ሲሆን የአሜሪካንን ቀጣይ የውጭ ፖሊሲ አቅጣጫ በተመለከተ ያላቸውን ስጋት ይበልጥ አጠናክሮታል ተብሏል። ጋዛ ውስጥ ሰባት የእስራኤል ወታደሮች ተገድለዋል። ደቡብ ጋዛ ሰርጥ ካንዮኖስ ውስጥ የሸመቁ ታጣቂዎች በከፈቱት ጥቃት ሰባት የእስራኤል ወታደሮች ሲገደሉ፣ ሌላ ወታደር ክፉኛ ቆስሏል። ሮይተርስ የዜና አገልግሎት እንደዘገበው ወታደሮች የተገደሉት ይጓዙበት የነበረው ብረት ለበስ ተሽከርካሪን ታጣቂዎች በፈንጅ ስላወደሙት ነው። በመጨረሻም በኬንያ ከተማዎች የተቃውሞ ሰልፎች እንደቀጠሉ ናቸው። የኬንያ ትልልቅ ከተማዎች የአገሪቱን መንግሥትና የፖሊስን የኃይል እርምጃ የሚቃወሙ ሰልፈኞች በሚያደርጓቸው የተቃውሞ ሰልፎች ተጥለቅልቀዋል። ሰልፉ የተጠራው የኬንያ ጸጥታ አስከባሪዎች አምና የገደሏቸውን ተቃዋሚ ሰልፈኞች ለመዘከር የቀረጥ ጭማሪ ለማድረግ መወሰኑንም በመቃወም አደባባይ በወጡ ሰልፈኞች ላይ ጸጥታ አስከባሪዎች በከፈቱት ተኩስ በትንሹ ስልሳ ሰልፈኞች ተገድለዋል። ሌሎች ሃያ ደግሞ እስካሁን የደረሱበት አልታወቀም። የኬንያው ፕሬዚደንት ዊልያም ሩቶ የቀረጥ ጭማሪውን ደንቡን ቢሽሩትም ሕዝቡ በተለይ ወጣቱ ሰልፈኞች መገደላቸውን አጥብቆ ማውገዙን አላቆመም። ሟቾቹን ለመዘከርና የፖሊስን እርምጃ ለመቃወም በናይሮቢ ውስጥ በወጡ ሰልፈኞች በጸጥታ አስከባሪዎች መካከል በተደረገ ግጭት እስከ ማርፈጃው ትናንት ድረስ አስር ሰልፈኞች ቆስለዋል። ጸጥታ አስከባሪዎች የኬንያ ምክር ቤት ሕንፃን ቤተመንግስቱንና ሌሎች መስሪያ ቤቶችን በእሾሃማ ሽቦ አጥረው በጥብቅ እየጠበቁ ነበረ። ናይሮቢ ውስጥ ግጭቱ ከተቀሰቀሰ በኋላ የኬንያ መገናኛ ዘዴዎች የተቃውሞ ሰልፉን ሂደትና የሰልፈኛውን ጥያቄ በቀጥታ እንዲያሰራጩ የሀገሪቱ መንግስት አዟል። ይሁንና አሶሽትድ ፕሬስ እንደዘገበው ከርዕሰ ከተማይቱ በተጨማሪ ሞምባሳ፣ ኪሱሙ፣ ናኩሩ፣ ኒያሁሩ እና ሌሎች ከተሞችም በተቃውሞ ሰልፈኞች ተጥለቅልቀዋል። ሰላም ዲኤም ሪል ስቴት እስከ ሁለት ሚሊዮን ብር ጥማሽ ያደረደባት ሲሆን የመጨረሻ የሆነ ዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታይ በፊላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ቅድመ ክፍያ ብቻ እንሆ ያለን ነው። ባለ አንድ መኝታ ከ72 ካሬ ጀምሮ፣ ባለ ሁለት መኝታ ከ105 ካሬ ጀምሮ፣ ባለ ሶስት መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህል በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ክርስቲያን ቤቶች ብቻ ስለቀሩን፣ ፈጥኖ ቤቱን የግሎ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ።